ክርስቶስ ተንሳ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን ወአግአዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ዛሬ ሰኞ ቤተ ክርስቲያናችን ይህን ቀን ስም ሰይመዋለች። ይሄ ስም ማዕዶት ተብሎ ተሰይሟል። ስለዚህ ዛሬ ሰኞ በዓሉ ምንድን ነው ስንል፣ በቤተ ክርስቲያናችን ማዕዶት ነው። ማዕዶት ማለት ራሱ ምን ማለት ነው? ቃሉ የግዕዝ ነው። ቅዱስ ያሬድ የሚናገረዋለ ማዕዶትና ፋሲካ ትርጉሙ አንድ ነው። ሽግግር ማለት ነው። ማዕዶት መሻገር ማለት ነው። እስራኤል ከቀይ ባህርን ተሻግረው ከነአን እንደገቡ እኛ ደግሞ በኢየሱስ ክርስቶስ እንሆ በትንሣኤው ከሲኦል ወጥተን ወደ ገነት የመግባታችን ነው። ይልቁንም ደግሞ ይልቁንም ደግሞ አንድ ነገር ልብ በሉ። በብሉይ ዘመን የነበሩ ሰዎች ሁሉ ሲሞቱ የሄዱ የነበረው ወደ ሲኦል ነው። ለምን በዘፍጥረት ሶስት እንደምትመለከቱት ከሀያ ጀምራችሁ ስታነቡ ገነት ተዘግታለች። ገነት ተዘግታ የተከፈተችው መቼ ነው? ሉቃስ 24 ስትመለከቱ ከቁጥር 23 ጀምራችሁ ዛሬ ከእኔ ጋራ በገነት ትኖራለህ ሲለው ያን በቀኙ የተሰቀለውን ሽፍታ፣ ገነት የዛን ጊዜ ተከፍታለች። ታዲያ ነፍሳት እርግጥ ነው የወጡት ድኅነት ያገኙት መጀመሪያ ፈያታዊ ዘየማን ወይም ደግሞ በቀኝ የተሰቀለው ሽፍታ በመጠሪያ ስሙ ጥጦስ ምንም ቀድሞ ከአዳም ቀድሞ ወደ ገነት ቢሄድም እንኳን መድኃኒታችን በዕለት ዓርብ ነፍሱን በሰጠ ሰዓት ሲኦል ተመዝብራለች። በዛን ጊዜ ቅዱስ ጴጥሮስ የሆነውን ነገር ሲነግረን በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ምንድን ነው የሚለው? በዕለት ሪት ሰማይ ኩከ የተመረጠች ለትናትና ሞተ በስጋ ወሐይወ በመንፈስ ይላል። በስጋ ሞተ በመንፈስ እና በመለኮቱ ግን ሕያው ሆነ ይላል። ከዛ ምን ይላል? ወደ ወህኒ ሄዶ ወደ ሲኦል ሄዶ በሲኦል ውስጥ ያሉትን ነፍሳት ምን አደረገላቸው? ወሰበከ ሎሙ ግእዛነ ነፃነትን ሰበከላቸው። ምን ብሎ እለውስተ ሲኦል ጻኡ ብሎ በሲኦል ውስጥ ያላችሁ ውጡ ብሎ ነፃነትን ሰበከላቸው ይላል። ስለዚህ እቺ እለተሰኞን መታሰቢያ የተደረገችው ነፍሳት እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ሁሉ በብሉ የምታውቋቸው ደጋጎቹ ዳዊት ሳይቀር ከጥፋት ውሃ የዳነው ነው ኖ እነዚህ ሁሉ ሄዱ የነበረው ሲኦል ነው። እርግጥ እሳቱ አያቃጥላቸውም። ለዚህ ምሳሌ ትንቢተ ዳኒኤል ምዕራፍ 3 ነው። ትንቢተ ዳኒኤል ምዕራፍ 3 ምንድን ነው ምሳሌው ስትሉ ናቡከደነጾር የባቢሎን ንጉሥ በሐቅለ አዱራን ቁመቱ ስድሳ ክንድ የሆነ የደረቱ ስፋት ስድስት ክንድ የሆነ ጣዖት አቁሞ በወርቅ የተሠራ ስገዱ ቢል አናንያ፣ አዛሪያ፣ ሚሳኤል ዳንኤል ግን አልሰገዱም። አናንያ፣ አዛሪያ፣ ሚሳኤልን ግን ወደ እሳቱ ጣላቸው። እሳቱን እነሆ 49 ክ እንዳንድዶ አናንያ አዛሪያ ሚሳኤልን ወደ እሳቱ የጣሏቸው ሰዎች ትንቢተ ዳንኤል 3 27 እሳቱ ለብልቦ ገደላቸው። አናንያ አዛሪያ ሚሳኤልን ግን እሳቱ ውስጥ ገብቶንካ እሳቱ አላቃጠላቸውም። ገብርኤል ይጋርዳችሁ፣ ከክፉ ነገር ይሰውራችሁ። ይህን ቃል እየሰማችሁ ያላችሁ አሁን ልብ በሉ አናኒያ አዛሪያ ሚሳኤል እንዳልተቃጠሉ ምንም እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ኖህ እነ ሎጥ ደጋጋ አባቶቻችን እነ ዳዊድ ሌሎቹ ያታቋቸውን እነ ሕዝቅያስ፣ እነዚያ ኃያላን፣ እነ ጌዴዎን፣ እነ ሶምሶን፣ እነ ዮፍታፌ እነ አስቴር፣ እነ ዲቦራ፣ እነ ዮዲት እነዚህ ሁሉ የሄዱ የነበረው ወደ ሲኦል ነው። ስለዚህ በዕለት ዓርብ አደረገው የማዳን ተግባር ግን ነፍሳትን ከሲኦል አወጣ ሄዶ ወንጌልን ሰበከላቸው። እች ዕለት ለዛሬ ሰኞ ተሰይማ ማዕዶት ሽግግር፣ መሻገር ፋሲካ ራሱ ፋሲካው እንዳለ እንደ አንድ እሁድ እስከ በዓለ ሃምሳ ስለሚከበር ስሙ ያንን ይዞ ይሄዳል። ቅዱስ ያሬድ፣ አባቶቻችን፣ ቤተ ክርስቲያን ሊቃውንት ቀድሞ ያለውን ያለውን ነገር ሰርቶት ሕግ ያደረገለትና ቤተ ክርስቲያናችን ሕግ ያደረገችው ከዚህ የተነሳ ነው። በዘቦቱ አዶነ እሞት ውስተ ሕይወት በባዒዶቱ በፋሲካው በትንሣኤው በስቅለቱ ነፍሱን በመስጠቱ ከሞት ወደ ሕይወት አሸጋገረን። ከሞት ወደ ህይወት አሸጋገረን። ስለዚህ አምላካችን ኢየሱስ ክርስቶስ ያደረገልንን ድንቅ ነገር የምናይበት ነው።